እሱን አይተሽ እኮ። እሱ እኮ እሱ ኖርማል ቀለበት ነው፣ የቃል ኪዳን አይደለም ነው ያለው። መቼ ነው እሱ ኖርማል ቀለበት ነው ያለው? መቼ ነው ኖርማል ቀለበት ነው ያለው? እንደዚህ ውሸታም ናቸው። የቃል ኪዳን ነው ነው ያለው ይውድ እንቤት ነች ደናነሹዋ አስጭብ

ትክልይ በረከታ ዳይመንድ ነው፣ እንዲያስርላት የምፈልገው አሁን። ለብሩኬ አድርሱለሽ፣ ሜንሽን አድርጋችሁ አድርሱላት። ብሩኬ ዳይመንድ እሰርላት፣ ዳይመንድ እንኳን ሲያንስባት። ምን ትሁኑ? ኧረ እሱ እራሱ እኮ ጭንቅላቷን እኮ በስመ አብ ከበደው። ይሄ ማሰቧ ራሱ በጣም

እኔ የሚገርመኝ ነገር ህይወትዬ ለምን መሰለሽ፣ መቀለጃ አድርገውናል እኮ። ግን ከደጅ ነው የመጣው፣ ከደጅ ነው የመጣው ቆንጆ። ኧረ ተይ፣ ከመኝታ ቤት ነው። እኔ ግን እንደዚያ ነው የሰሞኑት። ያው አይ፣ ተይ፣ በራንኳኩት ነው የገባው።

በእውነት ስነስርዓት ያላቸው ናቸው ሁለቱም። በእውነት እንደው ሲጣሉ ነው እንጂ እንዲ ሲሆኑ

ምን ሆነሻል? አንቺ እኔ ምንሽ? ጂጂዬ ትለላ እየሰራሽ ነው አይደለ? እየተለልሽን ነው የዞርሽ? ቲጂይላ

ፈጣሪ እነዚህ ልጆች ምን ይሻላቸዋል? እነዚህ ልጆች እኮ አሳበዱ ትልቁንም ትንሹንም ምኑንም እኮ ነው ያሳበዱት። እንዲህ አይነት መታደል እኔ ዓለም ላላዩትም እግዚአብሔር ሰው በዚህ ልክ ይጫልላል። እውነት አንድ ቪዲዮ ተለቀቀ ብሎ ኧረ በስመ አብ ቲክቶክ ላይ ብሩክ በለቀቀ ቪዲዮ ሆኖላችንም እንዴታለ። ሊሎ ነበረ ደግሞ ምን አለች? በርስ ነው ብሩክ በሚለቀው ዘፈን አትጨልሉ። እሱ የፈለኩት የተመቸኝን ሙዚቃ ነው የምለቀው ብሏል። ከዚህ በፊትም ተዉ ሰላም ናቸው። አ ማርያምን በይ፣ በኮሜንት ማርያምን በይ፣ እስኪ ማርያምን በይ ሁሌም ማርያምን ስለምን? ማርያምን በይ እስኪ ብዬሽ እውነትሽን ነው የምርሽን ነው። ደግሞ ማጠንቀር፣ እናንተ ጋር ቻው ብዬ ወጥቼ ኢንቦክስ ላይ መልስ መመለስ ስንት ሰዓት፣ አንድ ሰዓት ፈጀብኝ። የስንቱ ልመልስ እንዴ! ጨነቀኝ፣ ልፈነዳ ነው። ምሳሳት በላይ አልኩት። አረ ተደማመቱ፣ እናንተ ሁለታችሁ ተደማመቱ። እኔ የምልሽ የበቀደሙ ደስ ያለኝ መጨረሻ ፓርት ፓርቶቹ ደስ ይሉጋል። ዛሬ ደግሞ ወይኔ ጉዴ ወይኔ ወይኔ፣ ልንገርሽ፣ ልንገርሽ። ዝም በይ፣ ዝም በይ። አንቺማ አንገት ስርማ ነገር አለ የዛኔ የወሰዱብሽ አንገት ስር ማንኛውም ነገር

እንደዚህ ቀለል ሺ ሰብሮች እንዴ ላይም ላይ ጭራሽ፣ እነዚህማ ገበሬ ናቸው። ፈታ ማለት ነው እንጂ እኛ ሁሌ በራሳችን ለምን ብለን እኛ፣ እንዴ ፈታ ስንል ምናምን እኮ ሌላ ነገር ይመስላቸዋል። ምክንያቱም ያልነቁት አሉ ብዙ። እኛ ካልነቁስ ጋር ዝም ብለን እንትን እንጃቀል? ምን አገባን እኛ? ወደፊት ከሚሄድ ጋር ከሰለጠነው ጋር እንጂ ወደኋላ ከሚያየው ጋር ነው እንዴ የምትሄጂው? አንዳንዴ በራሱ ሽርፈት አ እና አሀን የአይዞሽ መጨረሻውን ፓርት እንትን ላይ ኢሞ ላይ ጠብቅኝ፣ እልክልሻለሁ። አውርቼ ደግሞ ሌላ ነገር እንዳጠይቅኝ ጨርሻለሁ። አይ ምንመለኝ እንዲያው ያንቺ ነገር ያንቺ ነገር ስላሳሰበኝ ምንም ነገር አልጠይቅሽም። ማመሰግነ አንቺ ምትወድ ምትወድ ባርቱን እየቆረጥኩ ልክልሻለሁ። አትቸገር። አንቺ ግን እውነተኛ ጓደኛ ነሽ። እግዚአብሔር ስሜቷን ተረድተሸዋል ተረርታኛለ መስገን። ሰላም ነው ውዴ፣ እንዴት ነሽ? እልክልሻለሁ፣ አይዞሽ፣ አብሽሪ። እያቃጀኝ ስለሆነ ላኪልኝ። አንዳንዴ ዛሬ እኮ ስጠፊብኝ እኮ በቃ ቆርጣ

ርረክ ሊድን ውለድ ያላት ጊዜ ምንድን ነው ያለችው? ከሶስት አመት በኋላ ነው ያለችው። ሀይሚ እቅዱ እኛ የዛን ጊዜ ወደ ኬር ልንሄድ ነው፣ በቃ ጡረታል እኔና ሃይሚ እና ብሩኬ ሰው አገቡ ሳይወልድ ጡረታል ወጣም የእኔ እናት

ዳሀኔ ያለም አለ ይሄው ነው የሰው ልጅ በቃ ችግር የለውም።